እግዚአብሔር ጋለሞታይቱን ሴት እንዲያገባ የፈረደበት ነብይ እንዴት ያለ ነብይ ነው? ነብይስ ሆኖ ጋለሞታ ሴትን እንዴት ያገባል? ራሱ እግዚአብሔር ጋብቻን ቅዱስ ነው ብሎ ሳለ እንዴትስ አንድ ነብይ ጋለሞታ ሴትን እንዲያገባ ያዘዋል? በእርግጥ ይህ ታላቅ ምስጢር ነው። ጋለሞታ ሴትን ያገባው ነብዩ ሆሴዕ ሰላም እግዚአብሔር ከሁላችሁ ጋር ይሁን። የተወደዳችሁ የአርባ አራት ሚዲያ ቤተሰቦቻችን ዛሬ ደግሞ አስደናቂውን የነቢዩ ሆሴዕን ድንቅ ታሪክ ይዘንላችሁ ቀርበናል። ለሚዲያችን አዲስ ከሆናችሁ ሚዲያችንን ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን ወደ ዛሬው መሰናዷችን አመራን። ሆሴ ማለት ከአስራ ሁለቱ ደቂቀ ነቢያት አንዱ ሲሆን የስሙ ትርጓሜም መድኃኒት ማለት ነው። መድኃኒት መባሉም እንደ ኢያሱ ወልደነዌ ባጭር ታጥቆ ጋሻ ነጥቆ ዘገር ነቅንቆ አማሌቃውያንን አጥፍቶ እስራኤልን አድኖ እንደ ኢየሱስ ክርስቶስም ሥጋውን ቆርሶ ደሙን አፍስሶ አስራ ሦስቱ ሕማማተ መስቀልን ታግሶ አጋንንትን እንደነስቱ ነፍሳትን አድኖ አይደለም፣ አባትና እናቱ በትንቢቱ በትምህርቱ እንዲያድን አውቀው ሆሴዕ አልያም መዳኒት ብለውታል እንጂ። ስለዚህም የስሙ ትርጓሜ ተልኮውን የሚያስረዳ ነው። ነቢይ ሆሴዕ እስራኤላውያን በ722 ቅድመ ልደተ ክርስቶስ በአሦራውያን ወደ ምርኮ ከመሄዳቸው በፊት ዳግማዊ ኢዮርብአም በሰማርያ ነግሶ በነበረበት ዘመን በእስራኤል መንግሥት ተነሥቶ የነበረ ነቢይ ነው። ከመጻፉ መረዳት እንደምንችለውም ነቢዩ ሆሴዕ በሚያገለግልበት ወራት ነቢዩ ኢሳይያስ፣ ነቢዩ ሚኪያስና ነቢዩ አሞጽም ያገለግሉ ነበር። ነብዩ ሆሴዕ ባለትዳር ነው። ሚስቱ ደግሞ ጎሜር እንደምትባል መጽሐፉ ያስረዳናል። ከመጽሐፉ ማንበብ እንደምንችለው ጎሜር ጋለሞታ የሆነች ሴት ናት። እግዚአብሔር ነብዩን ይህችን ሴት እንዲያገባ ያደረገውም ሕዝቡ ምን ያክል ከእግዚአብሔር ርቆ እንደነበረና ከጣዖት ጋር እንደምን ያለ አንድነት ፈጥረው እንደነበሩ በምሳሌ ሲናገራቸው ነው። ባጭሩ ይህች ሴት አልያም ጎሜር የምዕመናን ምሳሌ ናት። ነብዩ ሆሴዕ ከባለቤቱ ከጎሜር ሶስት ልጆችን ወልዷል። የመጀመሪያው ልጁ ወንድ ሲሆን አይዝራኤል ይባላል። ይኸውም የናቡቴን ደም ተቀብዬ አይዝራኤል በተባሉበት ቦታ አጠፋቸዋለሁ ለማለት ነው። ሁለተኛይቱ ሴት ስትሆን ሎሩሃማ ወይንም ምሕረት የሌላት ትባላለች። ይኸውም የእስራኤልን ወገኖች ዳግመኛ ይቅር አልላቸውምና ለማለት ነው። ሦስተኛው ልጅ ወንድ ሲሆን ሎአሚ ወይም ሕዝቤ ያልሆነ ይባላል። ይኸውም እናንተ ወገኖቼ አይደላችሁም እኔም አምላካችሁ አይደለሁም ለማለት ነው። ይህ ሁሉ መባሉ ምንም እንኳን አባታቸው ሆሴዕ መድኃኒት ቢሆንም ሕዝቡ እስካልተመለሱ ድረስ እንደሚጠፉ፣ ምሕረትም እንደማያገኙ፣ ሕዝቡ እንደማይባሉ፣ እርሱም አምላካቸው እንደማይባል ሲገልጽ ነው። ነፍሳችን ወደ መድኃኒቷ ካልተመለሰች እንዲህ መባሏ የማይቀር ነው። እንዲህ ከመባለስ እግዚአብሔር ይሰውረን። ነቢዩ ሆሴዕ በራሱ መጽሐፍ እንደነገረን በዘመኑ የነበሩት ነገሥታት ስድስት ናቸው። በይሁዳ በኩል የነበሩት ኦዝያን፣ ኢዮአታም፣ አካዝና ሕዝቅያስ ሲሆኑ በእስራኤል በኩል የነበሩት ደግሞ ዮዋስና ኢዮርባዓም ናቸው። ስለዚህ የነቢዩ የአገልግሎት ዘመን ከ787 አንስቶ እስከ 697 ዕድመ ልደተ ክርስቶስ ድረስ ነው። ነቢዩ ሆሴዕ በነበረበት ወራት ሕዝቡ በምን ዓይነት ግብረ ገባዊነትና ሃይማኖታዊ ውድቀት ውስጥ እንደነበሩ ከመጽሐፉ በግልጽ ማንበብ እንችላለን። ትንቢተ ሆሴዕን ስናነብ በሕዝቡ ዘንድ መገዳደል፣ ዝሙት ጣዖትን ማምለክ፣ ትዕቢትና የተለያዩ ክፉ አሰራሮች ተንሰራፍተው እንደነበር እንገነዘባለን። በየትኛውም አይነት ደረጃ ላይ ያሉ ሰዎች እግዚአብሔርን የረሱበት ክፉ ዘመንም ነበር። ለዚህም ነው ነቢዩ ሆሴዕ ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትናን ታደርጋለች፣ እውነትና ምሕረት እግዚአብሔርንም ማወቅ በምድሪቱ የለም፣ ስለዚህ ምድሪቱ ታለቅሳለች እያለ የተናገረው። ሕዝበ እስራኤልም ዕውቀትን ከማጣታቸው የተነሳ ጠፍተው ነበር። ሆሴዕ ሚስቱ ጎሜርን አብዝቶ ይውደዳት እንጂ የእሷ ልብ ግን እንዲህ በቀላሉ ሊረጋና ሊሰበሰብ አልቻለም። የዓለምን ደስታ ይኸውም የሚያብረቀርቅ የሐሰት አማልክት ተስፋዎችንና የተከለከሉ ተድላዎችን ፈለገች። ቀስ እያለችም ሸሸች። ጎሜር ልቦናዋ ከትዳሯና ከልጆቿ ኮበለለ። ከሕጋዊ ትዳርና ከፈረሃ እግዚአብሔር ይልቅ ዝሙትና ጣዖት አምልኮ እሽታ ከፊቱ እራቀች። ሆሴዕም የሚወዳት ሚስቱ ከርሱ እንደ ሸሸች ባወቀ ጊዜ ልቦናው ተሰበረ፣ አብዝቶም አዘነ። የነቢየ እግዚአብሔር የሆሴዕ ምሽቶች በሐዘን የተሞሉ ሆኑ። ወሬውም ወደ ሕዝብ ጆሮ ደረሰ። ጎሜር ሆሴዕን ትታው ከሄደች በኋላ መጀመሪያ ላይ የምትፈልገውን ደስታ አገኘች። ወንዶች ስጦታዎችን ማለትም ወርቅ ብርና አልማዝን ሰጧት። ነገር ግን ጊዜያት እያለፉ ሲሄዱ እሷን የሚፈልጓት ሰዎች ፍላጎታቸው ቀነሰ፣ ሰላምታን እንኳን ነፈጓት። የመረጠችው ሕይወት ብዙም ሳይቆይ እስር ቤት ሆነባት። የጎሜር ውድነት ርካሽ ሆኖ ለመታየት የወሰደበት ጊዜ ከወራት ያነሰ ነበር። እንደ እመቤት ሆና የሄደችው ጎሜር ገረድ ሆነች። በአንድ ወቅት እምቡጥ ጽጌረዳ መስላ ትታያት የነበረችው ዓለም እሾሃ ሜኬላ አብቅላ ጠበቀቻት። ነቢየ እግዚአብሔር ሆሴዕ ልቡ በተሰበረ ጊዜ ዳግመኛም የእግዚአብሔር ድምፅን ሰማ። እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደዳት አለው። ትንቢተ ሆሴዕ ምዕራፍ 3 ከቁጥር 1። ሆሴዕም ይህንን የእግዚአብሔርን ትዕዛዝ ሲሰማ አላመነታም። ልቡ አሁንም በፍቅር ነደደም። ጎሜርን ፈልጎ በጨለማው ጎዳናዎችና የማይፈለጉ ሰዎች በሚሸጡበት የገበያ ቦታዎች ተዘዋወረ፣ ፈለጋትም። ባገኛትም ጊዜ በወንዶች ዘንድ ዋጋ አልነበራትም፣ ለሆሴዕ ግን አሁንም ሚስቱ ነበረች። እርሱም አስራ አምስት የብር ሰቅልና አንድ መስፈሪያ ገብስ ከፍሎ ሚስቱን ገዛት። ለጠላት አሳልፋ የሰጠችውን ሴት የመካድ ሙሉ መብት የነበረው የእግዚአብሔር ነቢይ ወደፊት ሄዶ የኔናት መልሼ እገዛታለው፣ አለም እጇንም ይዞ ወደ ቤቱ መራት። በድምፁም ምንም ቁጣ አልነበረም፣ ፍቅር ብቻ፣ ምሕረት ብቻ። በደረሱም ጊዜ ሆሴዕ በሎሰሃስ ከኔ ጋር ቆይ፣ ከንግዲ ወዲህ የሌላ አይደለሽም፣ እኔም ላንቺ ታማኝ ሆኜ እቀጥላለሁ አላት። ሆሴዕ ለሚስቱ የነበረው ፍቅር ተስፋ የማይቆርጥ ቅዱስ ፍቅር ነበር። የሆሴዕ ፍቅር የማያቋረጥ መሆኑ እግዚአብሔር ለእስራኤል ሕዝብና ለሁላችንም ያለውን ፍቅር ያመላከተ ነው። ታማኝ ባንሆንም፣ እርሱ ታማኝ ነው። ስንክደው እንኳን ከኋላችን ይመጣል። ወደ መቅደሱ ሊመልሰን ዋጋ ይከፍላል። ሆሴዕ የዓለምን ጣዕም ፈልጋ የከዳችውንና ትታው የኮበለለችውን ሚስቱ ጎሜርን አስራ አምስት የብር ሰቅልና አንድ መስፈሪያ ገብስ ከፍሎ ዳግም ወሰዳት። ኢየሱስ ክርስቶስም በመስቀል ላይ ዋጋ ከፍሎ እንደ ሆሴዕ በገንዘብ ያይደለ በደሙ ፈሳሽነት ገዛንም። ለአምስት ሺህ አምስት መቶ ዓመታት ዲያብሎስ የኔ ናቸው ብሎ ገዝቶ ሲያኖረን አምላካችን በመስቀል ላይ ሆኖ እናንተ የኔ ንብረት ናችሁ አለንም። ዛሬ እኛ የቱንም ያህል የተንከራተትን ብንሆን የቱንም ያህል የተሰበረ መንፈስ ውስጥ ብንገባ ከእኛ ኀጢአት የእግዚአብሔር ፍቅር ይበልጣል። አሁንም ወደ ቤቱ ይጠራናል። አሁንም ዋጋ ይከፍልልናል። እናም ልክ ሆሴ በዚያ ገበያ ላይ እንደቆመ፣ እግዚአብሔር ፍቅሩን ለሚቀበል ለማንኛውም ሰው ሕይወትን ለመስጠት በልባችን በር ላይ ይቆማል። ጥያቄው ወደ እርሱ ትመለሳለህ ወይስ ዓለም ይሻልሃል ነው። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።